ረህመቱላሂ ወበረካቱ። ዘውድ ነው ሂጃቤ መቸም አላፍርበት፣ ማንም ምንም ቢለኝ ሁሌ የምኮራበት ሂጃብ ነው ምርጫዬ። አልገላለጥም፣ እርቃኔን ወጥቼ ራሴን አልጠልም። በጌታዬ ትእዛዝ አልደራደርም። ሂጃብ ታዝዣለሁ እንድሸፈንበት፣ እርቃኔን ሳልወጣ ቁጥብ ልሆንበት፣ ወንድን አሳስቼ እኔም ላልጠፋበት፣ ራሴን ሰትሬ ልዩ ልሆንበት። ሂጃብ ነው ምርጫዬ ሁሌ የምኮራበት፣ አልገላለጥም ቃሌ ነው የእውነት ሂጃብ በመልበሴ እኔም ከጠላችሁ፣ ጥፋት አትሆኑብኝ፣ እራቁኝ ባካችሁ። ይሄነው አቋሜ ዝልፍ የማልልበት ቁርጣት ንወቁ፣ የሂጃብም ጠላት ልንገርክ ወንድሜ። ዘውድ ነው ሂጃቤ መቸ አላወጣው ፍቅሩ አሰላም፣ እንደት ሰላም ነኝ እያለንበት ሁላችንም የአላህ ዛሬ ሹርባ በክሬም እየላችሁ መጫለሁን በምርጥ አሰራር ነው። እስከ መጨረሻ ድረስ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታትኝ። እንዲሁም ሜዲዮን ምልክቷን አብሯት ማለት ነው። በየቀን የምሰራ ቪዲዮ እንዲደርሳችሁ እስከ መጨረሻ ድረስ ተከታተሉ ማለት ነው። እዚህ ላይ እንዴት የጥጃለን የዚህ ስድ ያለኝ ማለት ነው። ስድ እሱን እንጨምርበታለን። እሱን በደንብ ካቀለጥኩት በኋላ በዚህ ተገለጠልኝ በኋላ ሽንኩርት ጨምራለሁ ማለት ነው። እና ሁሌም ቀይ ሾርባ ምናምን ከምትሰሩ እንዲሁ ለአንድ አንድ ቀን ትማሪያ የሆናችሁ ማለት ነው። እኔ አሁን ለአንድ ጊዜ ቀይ እሰራለሁ አንድ አንድ ጊዜ ነጭ እያቀያየርኩ ማለት ነው። አንድ አይነት አሰራር እና ሽንኩርቴን ጨምሬ ያለውን ሽንኩርት እስከ ይበስል ድረስ ደግሞ አሳያችኋለሁ።

እንደዚህ ዶሮ እና ሽንኩርቱን አብሬ ምስ ካረኩ በኋላ የዶሮ ውሃ ጭርስ ሲያደርግ ነጭ ሽንኩርት ጨምራለሁ ማለት። ያዘጋጀሁት ነጭ ሽንኩርትና ቶም አለኝ ፈጭቼ ያዘጋጀሁት በትንሽ እየጨምርበታለሁ ማለት ነው። እንደዚህ ያዘጋጀ ነው ነጭ ሽንኩርትና ዝንጅብል እንደዚህ ነጭ ሽንኩርት ጋር አብሬ ለምስጋርኩ በኋላ ፍጡር አለይ ማለት ነው። ፍጡር ታውቃላችሁ፣ በኢትዮጵያ እንጉዳይ ይባላል። በዚህ ሀገር ፍጡር ነው የሚባለው እሱን አንጉር የነበረው እኛ ሀገራችን ምናልባት በየአካባቢው ስሙ ሊለይ ይችላል። ዞሮ በዚህ ባለንበት ሀገር በአረቦቹ ፍጡር ነው የሚሉት ማለት ነው። እንደዚህ አብሬ ዶሮ ጋር ፍጡርን አብሬ ያበስለዋለሁ። ከዛ ከሙንና ማጅ ፍልፍል አስወጣ አለ። ሌላ ነገር አይገባም። ትንሽ ትንሽ ማለት ትንሽ ያከሙ ፍልፍል አስወት ማጅ ማጁን። ያው ውሃችሁ ብዙ ከሆነ ትንሽ ጨው ጨም፣ ውሃችሁ ትንሽ ከሆነ ግን ማጁ ይበቃችኋል። ማጁ ጨው ስለሆነ ማለት ነው። ያው እንደ ቤታችሁ መጠን ምናልባት፣ ዋው ከበዛ ብዙ ሽርባ ከሆነ የምትሰሩት አንድ ማጅ ያንሳዋል ማለት ነው። ከዛ ዶሮ አለኝ ያ አሁን ይሄ ፌስታሎ ነው። መጀመሪያ አብስዬዋለሁ። የወልባይትን ሲያመጣው አሪፍ ነው። አብሶልኝ አትልም። ከዛ ደግሞ ሁለት ማንኪያ ዱቄት ማለት ነው፣ እና ዱቄቱን እንጨምረዋለሁ። ይሁን እናንተ እንደ መጠናችሁ ማድረግ ትችላላችሁ። እኔ ዱቄት ውሃ ስለሚያነሳ እንዲወፍርባችሁ በትንሹ ከሆነ የምትሰሩ መቀነስ ትችላላችሁ። ከዛ ዱቄቱ እንደዚህ ያው ባንድ ጭ ስለሆነ ካሜራውን በመሀል እያጠፋው ነው። ዱቄቱን እና እንትኑን በደንብ ታምሱታላችሁ መጀመሪያ። ከዛ ቀዝቃዛዋ ነው የምትጨምሩት። የሞቀዋ ከሆነ ይቋቁራል። ዱቄቱ መጨመር ያለባችሁ ቀዝቃዛዋ፣ እንደዚህ ትንሽ ትንሽ እያደረጋችሁ እያማሰላችሁ ምናምን። ትንሽ ትንሽ እያደረጋችሁ እንዳይቋቁር ማለት ነው ትጀምራላችሁ። በጭራሽ የሞቀዋ እንዳትጨምሩ፣ ካልሆነ ይቋቁርና ይበላሽ። ቀዝቃዛዋ ነው መሆን ያለበት። እንደዚህ ሳተው ቀንስ አርጌ በደምብ ኩታሩና ዶሮ ይበስላል ማለት ነው። በደምብ በደምብ በያን መሰላችሁ ግን ለማማሰል ቶቶሎ ወዲህ ኋላ እንዲያትሉ። ያው ነው ካሜራውን ቀረጽኩት እንጂ እስከበሰለበት ሰዓት ድረስ በየሁለት ደቂቃ አማስላለሁ ካልሆነ ይይዛል ስሩ ማለት ነው። ኩታሩ እንደዚህ ስሩ ይይዛል። ቶቶሎ ቶቶሎ ማቀላቀል አለባችሁ። እንደዚህ አርጌ ውሃ ብሜ የሚበቃኝን ያክል ጨምሬ ለአንድ ሰዓት ያክል አበስለዋለሁ። ሰዓቱን ቅንስ አርጌ ጊዜ ካለላቸው ሰላሳ ደቂቃ የሚበቃል አንድ ሰዓት ባይሆንም ማለት ነው። ያሁን የረዝም ጊዜ ስላለ የሰዓትን ቀንሼ ለአንድ ሰዓት ያክል ትችዋል፣ እንደዚ አርጌ እስከሚበስልልኝ ድረስ ማለት ነው። አንደዚህ በስሏል። ከወፈረባችሁ ውሃ ጣል ማድረግ ትችላላችሁ። ያሁን ክሬሙን የምጨምረው ስለሆነ አሪፍ ነው የሚሆነው ማለት ነው። ክሬሙ ይህ ነው። የመኮራኒ ክሬም ማለት ነው። እሱን ነው የምጨምረው። ይሄን አንዱን ለሁለት ጊዜ ነው የምጠቀመው። ግማሽን ትናንት ወደ ተጠቀመዋል። ግማሽን የቀረ ሱ ጨምራል። እሱ ጨምረስ ጭስ አልቃርስ። በኋላ እንደገና እየቀረጽኩ ለካ እየቆጠረ አይደለም። ምን እየቀረጽኩ እየቆጠረ ነው ለካ፣ እየቆጠረ አይደለም። ሲጨምር እና እንደዚህ ጨምር ሊወጣ ማለት ነው። ዶሮና ኩታሮ ከመሰለ በኋላ አሁንም እንደዚህ ሰዓት ቅንስ አድርጌ ለሀያ ደቂቃ ለሰላሳ ደቂቃ ያክል ታፈኑት አላችሁ። ያን የኪሬም ጣዕም ወንድ ይጠፋል። ካልሆነ የእኔ ወተት ወተት ነው የሚለው ብዙም እንትን ሽታ አይጠብም። በደንብ መፍጠት አለበት። አያችሁ ስሩ ይይዛል ማለት ነው። አሁን ያዝ እያደርገኝ ነው እንደዚህ እንትን ስለው እና አሁን አሁን የተቀለቆት ነው መከላከል አለባችሁ እና አንድ አይነት ሾርባ ከምትሰሩ እንደዚህ ቀይር ቀይር እያረጋችሁ ማዛሞቻችሁን ከአድሙ ማለት ነው። ቆመሞች ቅመሞች እኮ ስንሰራ ስንሰራን ካረግንበት አላህ ስብሀነ ተዓላ የእነሱን ምንዲያ ሳይቀንስ የጾሙትን ያክል ይሰጠናል፣ ደሞዛችንም እየተከፈለን አጅሩንም ይሰጠናል። አላህ ስብሀነ ተዓላ ማነው እሱ ቸርና ማሪ ስለሆነ እና በዚህ መልኩ ሰርቄ ጨርሻለሁኝ። ለሼር ሰብስክራይብ ማድረጋችሁ እንዲያፍረሱ አብራችሁን ስለነበራችሁ ጀዛኩሙላህ ኸይር፣ አመሰግናለሁ። ባይ ባይ።